አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዲዎስ ልጅ ወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማይትነት አረፈ። ይህም በሰማርያ ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ አስራ ሁለቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበረ። እንጂ ከቄሳር ስልጣን በታች የተሾመ ሄሮድስም ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የረፍትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና የሚያውቀውም ሰው ቋንቋ ብቻ አልነበረም። የእንስሳና የአራዊት የሰው፣ የሰማይ ወፎችንም ቋንቋ ነበረ እንጂ በውስጣቸው በሰበከም ጊዜ የከፋ ስራቸውን ትተው በሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስም ንብሳቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እርሱም በሐዋርያትና በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያ አድል ቢሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ሥራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያ ያዕቆብም ትምህርቱን ፈጥነው ስለ ተቀበሉት እጅግ ወደዳቸው፣ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየ ሀገራቸውም ቤተ ክርስቲያን ሰራላቸው። ዳግመኛም ከእንስሳቶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ለካህናትና ለድሆች ምግብ ሊሆን የቤተ ክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። ህዝቡም በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉት። ከዚህም በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳሚያቱንና አስራቱን ለቤተ ክርስቲያን አመጡ። ሄሮድስም ቅዱስ ያይቆብ ለቤተ ክርስቲያን መባ ይሰዝ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ደርሶ አስመጣውና ህዝቡ ከንዘ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዛንተንህን አለው። አዎን እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱ በሰይፍ አንገቱን መትቶ ቆረጠው። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞ ከፋሲጋ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶ ተበላሽቶ ሞተ፣ ልዑል አምላክን አላከበረውምና። የቅዱስ ያዕቆብን ስጋ ግን ምእመናን ወሰዱት፣ ገንዘውም በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም ለሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘለዓለሙ ትኑር አሜን። ሰላም እብል ሐዋርያ ፍንው እህወ ወንጌላዊ ዮሐንስ እንተ

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ያዚ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳቢዎስ በሰማይትነት አረፈ። በዚችም እለት የአባ ብሶይ ወንድም አባ ጴጥሮስ በሰማይትነት አረፈ። በዚችም ቀን በጤርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማይታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩም ሀይሌታ ዘኪርያ ይላፈምለተጸምዱ ከዘልፈ ለላአነብተወከብዘንዴት

ታምር ዘገብረ ብጹእ ወቅዱስ እስጢፋኖስ ቀዳሚ ሰማያት ወሊቀ ዲያቆናት ዘይሁብ ለኩሉ ፍጥረት ረድኤት ወኃይለ ትርምላሁ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት በተቀደሰችው ህይወታቸው ላይ ከሚደረግ አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤት ኃይልን የሚያድል ንዑድ ክቡር ቀዳሚ ሰማያት ሊቀዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንዲት ሀገር በንዑድ ክቡር ቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ስም የታነጸች አንዲት ቤተ ክርስቲያን ነበር። ይህችውም ቅድስት ቤተ ክርስቲያን በነብርና በዘንዶ እየተጠበቀች በንዑድ ክቡር ቀዳሜ ሰማያት ቅዱስ እስጢፋኖስ አማላጅነት ብዙ ድንቅ ተአምራትን የሚደረግባት በወርቅ ልብስ የተጌጠች የረድኤቷ ደጃፍም እንደ እንቁ የሚያበራ ናት። ወደ ውስጧም ህሊናው ነውር ያለበት በማይረሳ ኃጢአት የወደቀ ሳለ ለመግባት ቢሻ ነብሩ በፍጥነት ዘንዶውን በመወርወር መጥተው ከቤተ ክርስቲያን ያሳድዱታል። ሰው ንጹህና ንጽህና ሳይኖረው ወደ ቤተ ክርስቲያን መግባት አይገባውምና፣ የንኡድ ክቡድ ቀዳሜ ሰማዕታት ሊቀ ዲያቆናት ቅዱስ እስጢፋኖስ ወዳጆች ወንድሞቼ ሆይ በጥንቲቱ ዘመነ ኦሪት ካህኑ አቤሜሌክ ነቢይ እግዚአብሔር ዳዊት ቁርባንን ለመቀበል ስለ ንጽህናው እንደጠበቀ አልሰማችሁም? ምን ነብዩ ዳዊትስ ከሴቶች ተለይቶ ወደ ጉዟችን ከወጣው ሶስተኛ ቀናችን ነው፣ ባልደረቦችም ንጹሐን ናቸው አለው። ነገር ግን ከዳዊት ፈቃድ ብቻ አይደለም። ወደ ንስሐ በመመለስ ከግብረ ኃጢአት ሁሉ ንጹህ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባም። አባቶቻችን ቅዱሳን ሐዋርያት እንደዚህ አስተምረውናል። እንደዚሁም የንዑድ ክቡር ቀዳሜ ሰማያት ልቀድ ያቆናት ቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኃጢአት የረከሱ በቸልተኝነታቸው ደፍረው እንዳይገቡባት ነብርና ዘንዶ እንደሚጠብቋትም ታወቀ። መጠበቋም የከፋችና የረከሰች ኃጢአት ከፈጸማት በኋላ ማን ያውቅብኛል፣ ማንስ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ወደ ውስጥ ይገባ ዘንድ በተመኘ ሰነፍና እቡይ ሰው በደረሰው ተሰማ። ይህም እቡይ ከንቱ ሰው ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነብር በታላቅ ዘንዶ ላይ ከታላቅ ዘንዶ ጋር መጣበት እንደሚለበለብ ነደ እሳትም አይኖቻቸው ከሚገለባበጡ የነብር የዘንዶ ማስፈራራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትም ተመልቶ ነብሱ በድንጋጤ እስክትለየው ድረስ ወደ ኋላ ወሮጠ። ከዚያችም ሰዓት ጀምሮ ፈጥኖ ወደሚበልጥበት መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለቅሶም አባቴ ሆይ በአምላኬ እግዚአብሔርና በእግዚአብሔር አገልጋይ ቀዳሜ ሰማያት ቅዱስ ስጢፋኖስ ፊት በደልኩ። እኔ ኃጢያተኛና በደለኛ ስሆን ወደ ንኡድ ክውድ ቀዳሜ ሰማያት ቅዱስ ስጢፋኖስ ቤተክርስቲያን ደፍሬ ገብቻለሁና ወዮልኝ፣ ወዮታ አለብኝ። በግብረ አመጻ ከጠፋው ከእኔ እነርሱ በልጠው ነብርና ዘንዱ አሳደውኛልና። ይህ የከበረ ካህንም ልጄ ሆይ፣ ፈጥነህ ንስሐ ገብተህ ወደ አምላክ እግዚአብሔር ተመለስ፤ እርሱ ይቅር ባይ በእውነትም ፈራጅ ነውና አለው። የቀዳሜ ሰማያት ሊቀ ዲያቆናት ቅዱስ ስጢፋኖስ አምላክ እግዚአብሔር የዚህን ሰው የንስሐን ባ ተመልክቶ ይቅር አለው። ይህ ሰውዬም በዚያች ቤተ ክርስቲያን ደጀ ሰላም ተቀምጦ የደረሰበት ገባውና ለሚወጣው ሁሉ መሰከረ። የቀዳሚ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ በተቀደሰች ሕይወታችን ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድን እንዲሁም ከእርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤትን ኃይልን የሚያድል ይሁን ለዘላለሙ አሜን። የሰማይቱ የሊቀ ዲያቆናት የቅዱስ እስጢፋኖስ በረከትና ረድኤት አማላጅነት በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና፣ እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን አጽራረ ቤተ ክርስቲያን እናስታክስልን ቅዱስ ተዋሕዶ ሃይማኖታችን መቸርነት አስፋልን አብዛልን የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን ህዝቦቿን በአንድነት አበርታልን ሰላምህን ስጠን አምላካችን ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትና ሀበነ ዮም ወኅድግ ለነ አበሳነ ጌጋ የነ ከመ ንሕነኒ

ኦም ሊተጸጋ እግዚአብሔር ምስሌ ኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ እስራኤል ነሃጣዊ ነተማ ይጸነብኪ ወተወ ካፌ ንስሓ ወሰራይ ሃጢያት ኢየሱስ ክርስቶስ ስረይ ሃጢያት የ ወሃጢያተ ኩሉ ህዝቢ ከማይ ሰረ ሃጢያት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን